የ12ተኛ ክፍል ብሔራዊ ፈተና ከሚወስዱ ተማሪዎች መካከል ከ15 እስከ 20 በመቶ ያሉትን ወደ ዩኒቨርሲቲ እንዲያልፉ ማድረግ የሚቻል ከሆነ በጣም ትልቅ ውጤት ነው ተባለ። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳኗ ኤልፋሽር ከተማ እንደተፈጸመ የተገለጸውን የጅምላ ግድያ በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምፅ ወስኗል። በርካታ ዩክሬናውያን ከሀገር ሊባረሩ ነው እየተባለ ነው። ጤና ይስጥልን አድማጮች፣ ኢትዮ ሪፖርቶችን በአዳዲስ መረጃዎች ተመልሰናል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብን ነን። የ12ኛ ክፍል ብሔራዊ ፈተና ከሚወስዱ ተማሪዎች መካከል ከ15 እስከ 20 በመቶ ያሉትን ወደ ዩኒቨርሲቲ እንዲያልፉ ማድረግ የሚቻል ከሆነ በጣም ትልቅ ውጤት እንደሆነ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናግረዋል። አንድም ተማሪ ለዩኒቨርሲቲ ማሳለፍ ካልቻሉና ጉዳት ከደረሰባቸው ትምህርት ቤቶች መካከል ሰባት መቶ ያህሉ ተለይተው የክትትልና አገዛ ስራ ከአንድ ወር በኋላ እንደሚጀመርላቸው ሚኒስትሩ ገልጸዋል። የትምህርት ሚኒስትሩ ይህን ያሉት የመስሪያ ቤታቸው የሩብ ዓመት አፈጻጸም ሪፖርት አርብ ህዳር 5 2018 ለሕዝብ ተወካዮች ምክር ቤት የሰው ሀብት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። የመስሪያ ቤቱን ሪፖርት በንባብ ያቀረቡት በሚኒስቴሩ የስትራቴጂክ ጉዳዮች ስራ አስፈጻሚ የሆኑት አቶ እሸቱ ገላይ ናቸው። አቶ እሸቱ በ2017 የትምህርት ዘመን የ12ተኛ ክፍል ብሔራዊ ፈተና ለመውሰድ ከተመዘገቡት 608742 ተማሪዎች ውስጥ 96.2 በመቶ የሚሆኑት ፈተናውን መውሰዳቸውን በሪፖርታቸው አመልክተዋል። በተፈጥሮ ሳይንስና ማህበራዊ ሳይንስ ዘርፎች ለፈተና ከተቀመጡት ተማሪዎች ውስጥም 50 ከመቶና ከዚያ በላይ ውጤት ያስመዘገቡት 8.9 በመቶዎቹ ብቻ እንደሆኑም ስራ አስፈጻሚው ገልጸዋል። ይህ ቁጥር ከ2016 የትምህርት ዘመን ጋር ሲነጻጸርም 3.3 በመቶ ብልጫ ያለው መሆኑንም ስራ አስፈጻሚ ዋክለዋል። በ2016 የትምህርት ዘመን የ12ተኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች መካከል 50 ከመቶእና ከዚያ በላይ ውጤት ያስመዘገቡት 55 በመቶ ብቻ ነበሩ። በ12ኛ ክፍል ብሔራዊ ፈተና እየተመዘገበ ያለው ይህን መሰሉ ውጤት ባለፉት ዓመታት በሕዝብ ተወካዮች ምክር ቤት በተካሄዱ የቋሚ ኮሚቴ ስብሰባዎች ላይ ከፍተኛ የመነጋገሪያ ጉዳይ ሆኖ ነበር። የዘንድሮ የፈተና ውጤትም የሚኒስቴር መስሪያ ቤቱን ስራዎች በሚከታተለው በፓርላማው የሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ጥያቄ ተነስቶበታል። በቋሚ ኮሚቴው የትምህርት ዘርፍ ንዑስ ኮሚቴ ሰብሳቢ የሆኑት አቶ ታደሰ ጌጡ በ2017 የትምህርት ዘመን ለዩኒቨርሲቲ የማለፊያ ነጥብ ያመጡ ተማሪዎች ካለፈው ዓመት አንጻር መሻሻል የታየበት ቢሆንም አፈጻጸሙ አሁንም ዝቅተኛ መሆኑን ተናግረዋል። አቶ ታደሰ ባለፈው ዓመት ተማሪዎቻቸውን ካስፈተኑ ትምህርት ቤቶች ውስጥ አርባ በመቶ ያህሉ አንድም ተማሪ ማሳለፍ አለመቻላቸውንም በተጨማሪነት ጠቅሰዋል። የትምህርት ስራ በቀጥታ ኃላፊነት ያሉባቸው አካላት ባሉበት ትምህርት ቤቶች አንድም ተማሪ ማሳለፍ የማይችሉት ለምንድን ነው? ሲሉ የቋሚ ኮሚቴ አባሉ የትምህርት ሚኒስቴር አመራሮችን ጠይቀዋል። በተከታታይ አንድም ተማሪ በማያሳልፉና አነስተኛ ቁጥር በሚያሳልፉ ትምህርት ቤቶች ላይ ሚኒስቴር መስሪያ ቤቱ ለምን ተጠያቂነትን ማረጋገጥ አልቻለም ሲሉም ተያያዥ ጥያቄን አቅርበዋል። ችግሩ በቀጣይነት እንዳይቀጥል ምን ተጨባጭ መፍትሄ ተይዞ እየተሰራ ይገኛል ሲሉም ማብራሪያ እንዲሰጣቸው ጠይቀዋል። ጥያቄዎቹን ለመመለስ አስቀድመው እድል ያገኙት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ እንዳለፉት አመታት ሁሉ ለውጤቱ ዝቅተኛነት እርሳቸው ወደ ኃላፊነት ከመምጣታቸው በፊት የነበረውን ሂደት ተችተዋል። ባለፉት አመታት የነበረው የፈተና አሰጣጥና አጠቃላይ የትምህርት ዘርፉ የሞራል መሰረት ክፉኛ የተዘናጋበት ጊዜ ነበር ሲሉ ፕሮፌሰር ብርሃኑ ነቅፈዋል። በእነዚህ አመታት ከትምህርት ምዘና ጋር የተያያዘው ሂደት በሙሉም በመሰረታዊ መልኩ ፈርሶ ነበር ማለት ይቻላል ሲሉም ተደምጠዋል። የአዲስ አበባ ቄራዎች ድርጅት አካባቢ መበከል ካላቆመ ከቄራ አካባቢ እንዲነሳ የሚጠይቅ የፍርድ ውሳኔ አፈጻጸም ሂደት እንደተከፈተበት ሸገር ዘግቧል። ፍርድ ቤት ቄራዎች ድርጅት ከአካባቢው መነሳት አለበት ወይስ የለበትም በሚለው ጉዳይ ላይ ውሳኔ ለመስጠትም ለኅዳር 15 ቀጠሮ መስጠቱን ዘገባው አመላክቷል። ቁም ለአካባቢ የተባለ አገር በቀል የሲቪል ማኅበረሰብ ድርጅት የቄራዎች ድርጅት የእርድ ተረፈ ምርቶችን በመልቀቅ አካባቢውን እንደሚበክል እና በነዋሪዎች ጤና ላይ ጉዳት እንደሚያደርስ በመግለጽ ቀደም ሲል በፍርድ ቤት ክስ መስርቶ ነበር። ፍርድ ቤቱም ድርጅቱ ብክለቱን እንዲያቆም ወይም ከቦታው እንዲነሳ ባለፈው ጥቅምት ወር ውሳኔ ሰጥቶ እንደነበር ይታወሳል። ሆኖም በድርጅቱ ላይ የፍርድ አፈጻጸም የተከፈተበት አሁንም ብካይ መልቀቁን አለማቆሙ በመረጋገጡ እንደሆነ ዘገባው ያመለክታል። በኢትዮጵያ እና በብሪታንያ መንግስት መካከል በተፈጠረው የዲፕሎማሲ ስብራት ምክንያት የመቅደላው ጦርነት ሚያዚያ 3 ቀን 1860 ዓ.ም መካሄዱ ይታወቃል። በወቅቱም አጼ ቴዎድሮስ ለጠላት እጅ ላለመስጠትና ለመጪውም ትውልድ የታሪክ ጠባሳ ላለማውረስ እጃቸውን ለእጃቸው ሰጥተው መቅደላ አምባ ላይ ማረፋቸው ይታወቃል። የሰባት ዓመት ዕድሜ የነበሩት ልጃቸው ልዑል አለማየሁም ተግዘው ከአገራቸው እንዲወጡ ተደርጓል። በባዕድ ሀገር 11 ዓመታት ከኖሩ በኋላም በ18 ዓመት ዕድሜያቸው ሕይወታቸው አልፎ ኢንግላንድ በሚገኘው ዊንዘር ቤተ መንግስት በክብር ተቀብረዋል። ይህም የተከናወነው በኢንግላንድ ቤተ ክርስቲያን ስነ ስርዓት ወግ መሰረት ነበር። ሉላ አለማየሁ ካረፉ ከ146 ዓመታት በኋላ ትላንት አርብ ህዳር አምስት ቀን 2018 ዓ ምት በዩናይትድ ኪንግደምና በአካባቢው ሀገራት የሚኖሩ ኢትዮጵያውያን ከአንጋፋው የኢትዮጵያውያን ተራድኦ ማህበር በብሪታንያ ጋር በመተባበር የልዑል አለማየሁ ቴዎድሮስ አጽም ካረፈበት ቤተ መንግስት በመገኘት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስርዓትና ደንብ መሰረት ጸሎተ ፍትሐት እንዲደረግላቸው አድርገዋል። በዝግጅቱ ላይም የታሪክ ተመራማሪዎች የስነ ልቦናና የኪነ ጥበብ ባለሙያዎች የ ይተዋሩን ተዋሩን ልዑል የግዞት ህይወት በተመለከተ ምልከታቸውን አካፍለዋል። የተባበሩት መንግስታት የሰብአዊ መብቶች ምክር ቤት በሱዳኗ ኤልፋሽር ከተማ እንደተፈጸመ የተገለጸው የጅምላ ግድያን በተመለከተ አዲስና ገለልተኛ ምርመራ እንዲካሄድ በሙሉ ድምጽ ወስኗል። የተመድ የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ቮልከር ተርክ ያሰማ ነው የማንቂያ ደውል አዳማጭ አላገኘም፣ ሲሉ አርብ ዕለት በተካሄደው አስቸኳይ ጉባኤ ላይ ተናግረዋል። በኤልፋሽር መሬት ላይ የፈሰሰው ደም ከጠፈር ፎቶግራፍ ተነስቷል፣ ያሉት በዓለም አቀፉ ማህበረሰብ ላይ የተመዘገበው ክሽፈት በግልጽ የማይታይ መሆኑ ድርጊቱ ወይም ያደረሰውን ጉዳት አይቀንሰውም፣ ሲሉም ተደምጠዋል። ከሁለት ዓመት በፊት በሱዳን የእርስ በርስ ጦርነት ከተነሳበት ጊዜ ጀምሮም 150 ሺህ ሰዎች ተገድለዋል። 12 ሚሊዮን ሱዳናዊያን ደግሞ ከመኖሪያቸው ለመፈናቀል ተገደዋል። አዲሱ ምርመራ የኤልፋሽሩን ግድያ እንዲፈጸም ማን ትዕዛዝ እንደሰጠና ማን እንዳካሄደው የመለየት ኃላፊነትም ተጥሎበታል። በምርመራው የሚደረስባቸው ግኝቶችም ለዓለም አቀፉ የወንጀል ፍርድ ቤት ሊቀርቡ ይችላሉ። የሰብአዊ መብቶች ከፍተኛ ኮሚሽነር የሆኑት ተርክ የሱዳንን ጦርነት የሚያቀጣጥሉ እንዲሁም ከእልቂቱ የሚያተርፉ ያሏቸውን ግለሰቦችና ኩባንያዎችም አስጠንቅቀዋል። ይሁን እንጂ ጦርነቱን እየደገፉ ያሉ ሌሎች ሀገራትን በተመለከተ የተጠቀሰ ነገር አለመኖሩ ቅሬታ አስነስቷል። የተባበሩት አረብ ኤምሬቶች ለሱዳን ፈጥኖ ደራሽ ኃይል አርሴፍ መሳሪያዎችን በማጓጓዝ ትከሰሳለች። ኢራን ደግሞ ለአገሪቱ ጦር መሳሪያ ታቀርባለች ውንጀላም ቀርቦባታል። ከዚህ ባሻገር ባጋጠመው የገንዘብ እጥረት ምክንያት በሱዳን የሚከናወነውን የሰብአዊ ድጋፍ ለማስቀጠል ተግዳሮት ያጋጠመው የተባበሩት መንግስታት ታማኝ ምርመራ ለማካሄድ አቅም ሊያጥረው ይችላል የሚል ስጋትም እየተነሳ ነው። በተያያዘ መረጃ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳኑ የፈጥኖ ደራሽ ኃይሎች አሬሴፍ የጦር መሳሪያ አቅርቦት እንዲቋረጥ ዓለም አቀፍ እርምጃ እንዲወሰድ ጥሪ አቅርበዋል። በካናዳ በተደረገው የቡድን ሰባት የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ አሬሴፍ በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎችን ፈጽሟል ብለዋል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 አብዛኛው የምዕራብ ዳርፉር ክልል ውስጥ ያሉትን ከተሞች ቡድኑ ይቆጣጠራል። ጭፍጨፋ እንደተፈጸመበት ከሚነገርበት ከተማም ጥቂት ሕዝብ ብቻ መሸሹ ታውቋል። አስክሬኖችና በደም የተበከለ መሬት መኖሩን የሳተላይት ምስሎች ያሳያሉ። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎሳ 153 ፍልስጤማውያንን ጭኖ ከጋዛ ወደ አገሪቱ የገባው የኪራይ አውሮፕላን ምስጢራዊ አመጣጥን በተመለከተ ምርመራ እንደሚካሄድ ተናግረዋል። ፍልስጤማውያኑን የጫነው አውሮፕላን ኦአር ታምቦ ዓለም አቀፍ አውሮፕላን ማረፊያ ሲደርስ እንዳይገባ ተከልክሎ የነበረ ሲሆን ተሳፋሪዎቹም ለአስር ሰዓት ያህል መውረድ ሳይችሉም ቆይተዋል። ይህ እርምጃ ተወስዶ የነበረው ተሳፋሪዎቹ ፓስፖርታቸው ላይ የጉምሩክ የመውጫ ማህተም ስላልነበራቸው እንደሆነም የአገሪቱ ባለስልጣናት ተናግረዋል። በአገር ውስጥ የበጎ አድራጎት ድርጅቶች ጣልቃ ገብነት እንዲሁም በመንግስት ርኅራኄ የተነሳ ኋላ ላይ አብዛኛዎቹ ወደ ደቡብ አፍሪካ እንዲገቡ እንደተፈቀደላቸው ፕሬዚዳንቱ ራማፎሳ ገልጸዋል። እስራኤልና ሐማስ በጋዛ ጦርነት ላይ በነበሩበት ወቅት ደቡብ አፍሪካ ለፍልስጤማውያን ጥያቄ አጋርነቷን አሳይታለች። ፕሬዚዳንት ራማፎሳ ተሳፋሪዎቹ በሆነ ምስጢራዊ መንገድም በናይሮቢ በኩል አልፈው ወደ ደቡብ ሱዳን በበረራ አውሮፕላን ላይ ተጭነዋል ሲሉ መናገራቸውን ኒውስ 24 ድረገጽ ዘግቧል። አሁንም ቢሆን ግን ከጋዛ የተነሱበት እና ደቡብ አፍሪካ የደረሱበት ሁኔታ ግልጽ አይደለም። የጋዛ መተላለፊያዎችን የሚቆጣጠረውና የእስራኤል ጦር አካል የሆነው ኮጋት ባወጣው መግለጫ ነዋሪዎቹ የጋዛ ሰርጥን ጥለው የወጡት ኮጋት የሚቀበላቸው ሶስተኛ አገር ፍቃድ ካገኘ በኋላ ነው ብሏል። ተቀባይ የተባለው ሀገር የቱ እንደሆነ ግን አልተጠቀሰም። በደቡብ አፍሪካ የሚገኘው የፍልስጤም ኤምባሲ እንደሚገልጸው የተሳፋሪዎቹ ቡድን ከእስራኤል ራሞን አየር ማረፊያ ተነስቶ በኬንያ መዲና ናይሮቢ በኩል በሯል። ደቡብ አፍሪካ የደረሰውም ምንም አይነት መልእክት አስቀድሞ ሳይልክና ዝግጅት ሳያደርግ ነው። የትራምፕ አስተዳደር በርካታ ዩክሬናውያንን ከሀገር ሊያባረር ነው ተባለ። በአሜሪካ የዩክሬን አምባሳደር 80 ያህል ዜጎች በተለያዩ የሕግ ጥሰቶች ምክንያት ከሀገር ሊባረሩ እንደሆነ መናገራቸው ተዘግቧል። አንዳንዶቹ በወታደራዊ በረራ ወደ ዩክሬን ወይም ፖላንድ እንደሚጓዙ ተነግሯቸዋልም ተብሏል። ሪፖርቱ እንደሚያመላክተው ሊባረሩ የሚችሉ ተብለው የተለዩ ሰዎች ወደ ግንባር ሊላኩ ይችላሉ የሚል ስጋት እንዳላቸውም የወከሏቸው ጠበቆች ተናግረዋል። የዘለንስኪ አማካሪ በበኩላቸው አሜሪካ የፈ የፈለገችውን ያህል ብታባርር እኛ በጥሩ ሁኔታ እንጠቀምባቸዋለን ብለዋል። ዩክሬን በጦር ግንባታ ላይ ብዙ የሰው ኃይል ስለሚያስፈልጋት ዜጎቿን ከአውሮፓ ሀገራት ለመመለስ ለአዳዲስ ቅስቀሳዎችና እርምጃዎች እየተዘጋጀች ነው ሲሉ የሩሲያ የውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቭ መናገራቸውን ስፑትኒክ ዘግቧል። ከኢትዮ ሪፖርት የሰዓቱ መረጃዎች ይመስላሉ። ቀጣይ በሌሎች መረጃዎች ዳግም እስክንገናኝ